በኮንዶሚኒየም ዋጋ ጂ ፕላስ ስሪ ጥንቅቅ ጽደት ብሎ ያለቀለት ቤት ይላችሁ ቀርብ ያለው። ሰላም ቤተሰቦች፣ ይህ የምትመለከቱት ጂ ፕላስ ስሪ በኮንዶሚኒየም ዋጋ ነው የሚሸጠው። በጣም አሪፍ ኮምፓውንድ ጥንቅቅ ጽደት ብሎ ያለቀለት ቤት ነው ይላችሁ ቀረብኩት። እያንዳንዱ ወደ ውስጥ ያለውን ሁኔታ ላሳያችሁ፣ ይዘን አብረን እንገባለን። አሁን ግቢው ስንገባ አንድ መኪና ማቆም የሚችል ቆንጆ አሪፍ በጥንቃቄ እየተሰራ ጥንቅቅ ጽደት ብሎ ያለቀለት፣ እንደዚህም ደግሞ ሮቶ ወይም ደግሞ ውሃ ታንከር ያለው ግራውንድ ፍሎር ላይ ሳሎን እንደዚሁም ኪችን ያለው ግራውንድ ፍሎር ላይ። አሁን ይዣችሁ እገባለሁ። እዚህ የምትመለከቱት የእንግዳ ሳሎን የእንግዳ ሳሎን አለው። እዚ ጋር የእንግዳ ሳሎን የገስ መቀበያ ወይም ደግሞ ሚኒ ሳሎን አለው። እዚ እንደዚሁም የራሱ የሆነ ኪችን ስቶር ያለው ነው በጣም ቆንጆ። ይሄ የሚገኘው በአዲስ አበባ መስተዳደር ክልል ውስጥ በአለም ባንክ ቱሉ ዲምቱ ዘጠና አራት ካሬ የማህበር ቤት ነው። በኮንዶሚኒየም ዋጋ ነው መሸጫ ዋጋው ጥንቅቅ ጽድት ብሎ ያለቀለት አም

ሁለት ኪችን እንደዚሁም ሁለት ሳሎን ያለው ነው። እያንዳንዱ ክፍል ማስጎበኛቸውና አሁን እዚህ ጋር ግራውንድ ላይ የራሱ የሆነ ኪችን ካቢኔት የተገጠመለት ጽድት ጥንቅቅ ብሎ ያለቀለት ቤት ነው ይዤላቸው የቀረብኩት። ኪችን የግራውንድ ያለው ኪችን ትራዲሽናል ኪችን የምንበለው ወይም ደግሞ ለተለያየ ነገር መስራት የምንችልበት ኪችን እዚህ ጋር አለው። እዚህ ደግሞ የብርሃን ቦታ እንደዚሁም ደግሞ ስቶሬጅ አለው። የብርሃን ቦታ ፕላስ ስቶሬጅ አለው። ላውንድሪ ቦታ ብርሃን ቦታ ነው፣ እንደዚሁም የላውንድሪ ኤሪያ ነው። ይህን ቤት ለማየት ባዩ ላይ በማስቀምጠው ስልክ ቁጥር ይጠቀሙ። እንደዚሁም ደግሞ አካውንታችንን ሰብስክራይብ አድርጉ። ቤትኔት የተለያየ አዋጭ አማራጭ እርካሽ ቅናሽ ያልናቸውን ነገሮች ይዘን እንቀርባለን። እዚህ ሁለተኛ አንደኛ ፎቅ ላይ ስንወጣ ሙሉ በሙሉ ሳሎን ነው። አንደኛ ፎቅ ላይ ሙሉ በሙሉ ሳሎን የሆነ በቂ ብርሃን የሚገባበት የራሱ ኪችን ያለው የራሱ ኪችን ያለው ሙሉ በሙሉ ቆንጆ በአሪፍ ሁኔታ ያለቀለት ቤት ይዤላችሁ ቀርብ ያለው ይሄ ሳሎኑ፣ ሰፋ ለቀቅ ያለ ሳሎን ዳይኒንግ፣ እንደዚሁም ደግሞ ሶፋ ማስቀመጫ ያለው በጣም በቂ ብርሃን የሚንሸራሸርበት ነው። ይዤላቸው የቀረብኩት ወደዚህ ስንመጣ ደግሞ ኪችን የራሱ ሳሎኑ ላይ ኪችን ያለው ከኦፕን ኪችን ገለል ብሎ እየተሰራ ጥንቅቅ ጽድት ብሎ እያለቀለት ቤት ነው። ይሄ ቤት በዓለም ባንክ ቱልዲምቱ ወይም ደግሞ ማህበር ቤቶች ጋር የሚገኝ ነው። በኮንዶሚኒየም ዋጋ ነው መሸጫ። ዋጋው የዚህ ቤት መሸጫ ዋጋ መጨረሻ ላይ ማስቀምጥላቸው ይሆናል። እዚህ ጋር ኪችኑ ጋር እንደዚሁም አንድ መታጠቢያ ይኖረዋል። አንደኛ ወለል ላይ ነው የሚገኘውም። አሁን ሁለተኛ ወለል ላይ ወይም ወደ መኝታ ቤቶቹ እንወርዳለን። ወደ መኝታ ቤቶቹ እንገባለን። መኝታ ቤቶቹ እዚህ ጋር እናገኛለን ይ ማስተር ቤድሩሙ ነው። ማስተር ቤድሩሙ የራሱ መታጠቢያ ያለው ካቢኔ ቁምሳጥን የተገጠመለት ቆንጆ በአሪፍ ሁኔታ ያለቀለት በቂ ብርሃን የሚገባበት ነው። አሁን ወደ መታጠቢያው ስንገባ ገንዳ የተገጠመለት ሰፋ ለቀቅ ያለ መታጠቢያ ያለው ሪዲዛይን ብታደርጉት ራሱ በጣም በአሪፍ ሁኔታ ክሎዜት ወይም ደግሞ የልብስ መቀየሪያ ሁላ ሊወጣው የሚችል ነው። እዚህ ጋር ሁለት የልጆች መኝታ ቤቶች ይኖራሉ። ይህ ቤት ሙሉ በሙሉ ካርታ ያለው ጥንቅቅ ብሎ ያለቀለት ቤት ነው። መሸጫ ዋጋው የዚህ ቤት ዋጋ መሸጫ ዋጋው 15 ሚሊዮን ብር ነው። እዚህ ሁለተኛ ወለል ላይ ከሚገኙት ውስጥ ሁለት መኝታ ቤቶች አንድ ኮመን ባዝሮም አላቸው። ሁለት የልጆች መኝታ ቤት እንደዚህ ኮመን ባዝሮም አላቸው። 15 ሚሊዮን ብር ነው መሸጫ ዋጋው። ቀጥታ ሽያጭ መዋዋል የሚችሉበት እንደዚሁም ደግሞ ካርታ ያለው ጥንቅቅ ፀደት ብሎ ያለቀለት ቤት ነው። ይላቸው የቀረብኩት እነዚህና መሰል ነገሮችን ከፈለጋችሁ ቤትኔት አካውንታችንን ሰብስክራይብ አድርጉ፣ ሼር አድርጉ። እንደዚሁም ለተለያየ ማስታወቂያዎች ላይ እንለቃለን። ኮንዶሚኒየሞች እንደዚሁም ደግሞ አፓርትመንቶች የተለያዩ ቤቶች ይኖርናል። አሁን ወደ ሶስተኛውና ወደ መጨረሻ ወለል ይዣችሁ እየቀረብኩ ነው። እዚህ ጋር አንድ ማረፊያ ይኖራል። እንደዚሁም ደግሞ ሁለት ተጨማሪ መኝታ ቤቶች አሉት። ሁለት ተጨማሪ መኝታ ቤቶች አሉት። እዚህ ወለል ላይ ሶስተኛ ወለል ላይ ወይም ደግሞ ቴራሱ ጋር ይዣችሁ ወጣለሁ። ሙሉ ጥንቅቅ ጽንድት ብሎ ያለቀለት ቤት ነው። ምንም አይነት እድሳት የማያስፈልገው ገብታችሁ ብቻ የምትኖሩበት ነው። እዚህ ጋር አንድ መኝታ ቤት የልጆች መኝታ ቤት ይኖራል። አንድ መኝታ ቤት የልጆች መኝታ ቤት ይኖራል። በየፍሎሩ መታጠቢያ ቤት አለው። በየፍሎሩ መታጠቢያ ቤት አለው። እዚህም ደግሞ አንድ መታጠቢያ ይኖረናል። እዚህ ፍሎር ላይ አንድ መታጠቢያ ይኖረናል። እዚህ ጋር ደግሞ ሁለተኛ መኝታ ቤት አለን። በቂ ብርሃን የሚንሸራሸርበት ጽድት ጥንቅቅ ብሎ እያለቀለት ቤት ነው። ይህን ቤት ለማየት ከፈለጋችሁ የተለያየ ሀገር ላይ የምትገኙ ወንድመቶቻችን ባዮ ላይ በምናስቀምጠው ስልክ ቁጥር እናስቀምጣለን። እዚህ ቴራሱ ይህን ይመስላል። ኮምፓውንዱ በጣም ሰላማዊ በጣም ብዙ ማህበር ቤቶች የሚገኙበት ርካሽ ቤት ነው። 15 ሚሊዮን ብር ነው መሸጫ ዋጋው። ባዮ ላይ ስልኬን አስቀምጣለው። ሰላም ሁኑልኝ። ቤት ኔቶች ነን። አካውንታችንን ሰብስክራይብ አድርጉ፣ ፎሎ አድርጉ። እንደዚህም ደግሞ ቲክቶክ አካውንታችንም እንደዚሁ ገብታችሁ ሰብስክራይብ፣ ፎሎ አድርጉን። አዋጭ አማራጭና ቅናሽ ርካሽ ዘን እንቀርባለን።